ኦኬ በዚህ ቪዲዮ አሮኒየም ላይ እንዴት ፔመንት ፕሮሰስ እንደምናደረግ አብረን እናያለን። አንድ ቴብል ላይ ሴቭ የተደረገውን ኦርደር ሰሌክት አድርገን ከዛ በኋላ ያንን ኦርደር በተለያዩ ፔመንት ኦፕሽኖች በመከፋፈል እንዴት ፕሮሰስ እንደምናደረግ አብረን እናያለን። ቴብሉን ሰሌክት ካደረግን በኋላ እዚ ጋ ካሽ ምትሏ ላይ ክሊክ ካደረግን ፋስት ፔመንት ፕሮሰስ ያደርጋል። እኛ ግን የፈለግነው ፔመንት ኦፕሽኖች ስለሆነ እዚ ጋ ክሊክ ስናደረግ እዚኛው ፔጅ ላይ መጠናል ማለት ነው በግራ በኩል የኦርደሩን ዲቴል በሙሉ ያመጣልናል እያንዳንዱን አይተም እስከነ ኳንቲቲያቸው እስከነ ቶታል ፕራይሳቸው እዚ ጋር ያሳያል። ከታች ደግሞ የኦርደሩን ቶታል አማውንት እዚ ጋር ያሳየናል ማለት ነው። በቀኝ በኩል ደግሞ ከኦርደሩ ላይ የተከፈለውን አማውንት ፔድ አማውንት የምንጽፍበት አለ። እዚ ጋር ደግሞ የፔመንት ኦፕሽኖች ሴቭ የተደረጉ የፔመንት ኦፕሽኖች እዚ ጋር ይቀመጣሉ ማለት ነው። ለምሳሌ በካሽ ከተቀበላችሁ አማውንቱ ጽፋችሁ ካሽ ትነካላችሁ ማለት ነው። ግን ከስተመሩ ስፕሊት አድርጎ በተለያየ ፔመንት ሜተድ ቢከፍል እንዴት ነው የምናደረገው? ስፕሊት ፔመንት ምትለው ጋር ክሊክ እናደረጋለን። ከዛ ለምሳሌ በካሽ 200 ብር ከሰጡን ከዛ ኢንተር ላለው ማለት ነው። ቀጥሎ በባንክ ትራንስፈር ደግሞ ከዛ ሙሉ ማድረግ ይቻላል ወይ ደግሞ 152 ብዬ ዜጋ መጻፍ ይችላሉ። 152ን በባንክ ትራንስፈር ከተቀበልኩኝ የቀረውን በቴሌ ብር በዲፎልት ክሊክ ሳደርገው መቷን ያመጣልኛል የቀረቻው ማለት ነው። ኢንተር ላሉ ማለት ነው። እንደዚህ አድርጎ በካሽ 200፣ በባንክ ትራንስፈር 152፣ ከዛ በቴሌብር 100 ከፍሏል። እና እንደዚህ ኦፕሽኖችን ያመጣል። ቼክ አርጋችሁ ልክ ኦኬ ስትሉ ፔመንቱ ፕሮሰስ ተደርጓል ማለት ነው። ከታች እዚ ጋር በምን በምን ፔመንት ሜተር እንደተከፈለ ና ቶታል አማውንታቸውን እዚህ ጋር ያሳያል። አይተሞችንም እዚ ጋር አለ። ከዛ በኋላ ሪሲት ሴታፕ ኮንፊገር ተደርጎ ሴታፕ ከተደረገ እዛ ላይ ፕሪንት ሪሲት ማድረግ ይቻላል። ደረሰኝ አትሞ ለከስተመር ለመስጠት ማለት ነው። ወር ደግሞ ኢንቮይስ ፕሪንት ማድረግ ይቻላል። ሴቭ አስ ፒዲኤፍ ማድረግ ይቻላል። ወደ ዴስክቶፕ ሴቭ ማድረግ ይቻላል። ዋናው ነገር ግን ፕሪንተሩ ሴታፕ ከተደረገ ሪሲት ፕሪንት ማድረግ ይቻላል ማለት ነው። ከዛ ደን ማለት ነው። ከዛ በኋላ እቺ ቴብል ዋን ኦርደሩ በሙሉ አልቋል ና ሌላ አዲስ ኦርደር መቀበል እንችላለን ማለት ነው በዚህች ቴብል ኦኬ እንደዚህ ነው። በተለያየ ፔይመንት ሜቶዶች ኦርደር ፕሮሰስ ማድረግ የሚቻለው። ይሄ ቪዲዮ ከተመቻችሁ ላይክ ኤንድ ሰብስክራይብ። ታንክ ዩ ፎር ዋችንግ